ሰላም ሰላም፣ ውድ ፉትቦል ማዕድ ተመልካቾች እንዴት አላችሁ? ፉትቦል ማዕድ ባጫጭር እግር ኳሳዊ የዝውውር መረጃው እነሆ ተመልሶ መጥቷል። አብሮነታችሁ ያለን፣ በአሁን ያጫጭር እግር ኳሳዊ የዝውውር መረጃችን ሊቨርፑልን፣ አርሰናልን እንዲሁም ሌሎች የእንግሊዝ ፕሪሚየር ሊግን፣ የአውሮፓ ክለቦችን እንዳስሳለን። በተጨማሪም የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ማለት ነው የሚለውንም እናያለን። አብሮነታችሁ ያለን፣ አሁን ወደ ዝርዝር መረጃዎቹ እናልፋለን። ሊቨርፑል ሊቨርፑል ተጫዋች ለማስፈረም ተስማምቷል። የመርሲሳይዱ ክለብ ሊቨርፑል የበርነማውዝን የግራ መስመር ተጫዋች ሜሎስ ኬርኬዝን ለማስፈረም ከስምምነት ላይ መድረሱ ተገልጿል። ሊቨርፑል ኬርኬዝን 40 ሚሊዮን ፓውንድ በማውጣት እንደሚያስፈርም ሲገለጽ ተጫዋቹ በሚቀጥለው ሳምንት የሕክምና ምርመራውን እንደሚያደርግ ይጠበቃል። አሁን ላይ ሁለቱ ክለቦች የወረቀት ስራዎች መስራት መጀመራቸውና ተጫዋቹ ለሊቨርፑል የአምስት ዓመት ውል እንደሚፈርም ነው ተያይዞ የተገለጸው። ተጫዋቹ በተጠናቀቀ የውድድር ዓመት ለበርነማወዝ በሁሉም ሰላሳ ስምንቱም የፕሪሜር ሊግ ጨዋታዎች በቋሚነት መሰለፉ ታውቋል። በተጨማሪም ሁለት ግቦችን አስቆጥሮ አምስት ለግብ የሆኑ ኳሶችን አመቻችቶ በማቀበል ጥሩ ዓመት ማሳለፉ ተመልክቷል። ተጫዋቹ በቀጣይ በርነማውዝን በመልቀቅ በትልቅ ደረጃ መፎካከርና ዋንጫ ማሸነፍ እንደሚፈልግ ተናግሮ እንደነበር ይታወቃል። የመርሲሳይዱ ክለብ ሊቨርፑል ጀርመናዊውን አማካኝ ፍሎሪያን ቨርተዝን በአምስት ዓመት ኮንትራክት ማስፈረሙን በይፋ አስታውቋል። ሊቨርፑል ተጫዋቹን ተጨማሪ ክፍያን ጨምሮ አጠቃላይ 116 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ ነው ማስፈረሙ የተገለጸው። ፍሎሪያን ቨርተዝን ሊቨርፑል በከፍተኛ ዝውውር ሂሳብ ያስፈረመው ቀዳሚው ተጫዋች መሆን ችሏል። በተጨማሪም የባየር ሊቨርኩሰን ሪከርድ ሽያጭ በመሆን አዲስ ታሪክ ጽፏል። ተጫዋቹ ሊቨርፑልን በመቀላቀል ደስተኛ ነኝ ሲል ከፊርማው በኋላ ተናግሯል። ወደዚህ የመጣሁት ለመዝናናት አይደለም የሚለው ተጫዋቹ የመጣሁት ዋንጫውን ለማሸነፍ እና ለደጋፊው የሚገባውን ለመስጠት ነው ብለዋል። ዓላማዬ ከሊቨርፑል ጋር ሁሉንም ነገር ማሳካት ነው ያለው ተጫዋቹ ቀጣይ ዓመት የሊጉን ዋንጫ ለመድገም እንዲሁም ሻምፒየንስ ሊግን ማሸነፍ እፈልጋለሁ ብለዋል። ቤተሰቦቼ ሊቨርፑል እንድቀላቀል ደግፈውኛል ያለው ተጫዋቹ እነሱን ማሳመን አላስፈልገኝም ነበር ሲልም አስተያየቱን ሰጥተዋል። በተጠናቀቁ ዓመት ክስተት የነበረው የአርሰናል አካዳሚ ፍሬው የሆነው ሊውስ ስኬሊ በመድፈኞቹ ቤት ለተጨማሪ አመታት ለመቆየት ተስማምቷል። በፕሪምየር ሊጉ አርሰናል ከማንቸስተር ሲቲ በነበረው ጨዋታ የመጀመሪያ ጨዋታውን ያደረገው የ18 ዓመቱ ተከላካይ ባለፈው የውድድር አመት ለሰሜን ለንደኑ ክለብ 39 ጨዋታዎች ላይ ተሰልፏል። እንግሊዛዊው ስኬሊ የእግር ኳስ ተጫዋቾች ማህበር የአመቱ ምርጥ ወጣት ተጫዋች እጩም መካተቱ ይታወቃል። ከሊውስ ስኬሊ መረጃችን ወደ ማርቲን ዙቤ ሜንዴ እናልፋለን። ስፔናዊው አማካይ ማርቲን ዙቤ ሜንዴ ወደ አርሰናል የሚያደርገውን ዝውውር ለማጠናቀቅ እንግሊዝ ለንደን እንደሚገኝ ተገልጿል። ተጫዋቹ በለንደን የአርሰናል ኃላፊዎችን በማግኘት ንግግር እንደሚያደርግና አስፈላጊ የዝውውር ሂደቶችን እንደሚያጠናቀቅ ነው የተነገረው። አርሰናል ከሪያል ሶሲዳድ ስፔናዊን አማካይ በ60 ሚሊዮን ዩሮ የውል ማፍረሻ ለማስፈረም መስማማቱ ይታወሳል። ዙቤሜንዴ ለአርሰናል ለመፈረም መቀረቡ በጆርጊኒሆ ወደ ፍላሚንጎ የቶማስ ፓርቲ የኮንትራክት የሚያልቅበት ጊዜ በመሆኑ አስፈላጊ ነው። በዚህም ዙበይ ሜንዲ በዘንድሮው ውድድር ዓመት ለሪያል ሶሲዳድ በ36 የላሊጋ ጨዋታዎች ሁለት ጎሎችን ሲያስቆጠር፣ ሁለት ለጎል የሚሆኑ ኳሶችን አመቻችቷል። ይህም ወደ አርሰናል ቤት እንዲመጣና የተከላካይ አማካይን ቦታ እንዲሸፍን ካደረጉት ምክንያቶች አንዱ ነው። እዛው ፕሪሚየር ሊግ ወልቭስን እናገኛለን። ወልቭስ ሎፔዝን ከሴልታ ቪጎ አስፈርሟል። ወልቭስ ለስፔናዊ አማካይ ዝውውር 19 ሚሊዮን ፓውንድ ወጪ አድርጓል። የ21 ዓመቱ ተጫዋች በሞኖሌክስ ለቀጣይ አምስት ዓመታት የሚያቆየውን ውል ፈርሟል። ባለፈው ጥቅምት ላይ ለሴልታ ቪጎ የመጀመሪያ ጨዋታውን ያደረገው ፈር ሎፔዝ በተሰለፈባቸው ሃያ ጨዋታዎች አራት ግቦችን አስቆጥሯል። ወጣቱ አማካይ በእንግሊዝ ፕሪሚየር ሊግ የመጫወት እድል በማግኘት ደስተኛ መሆኑን የተናገረው ወጣቷ አማካኝ በእንግሊዝ ፕሪሚየር ሊግ የመጫወት እድል በማግኘቱ ደስተኛ መሆኑን የተናገረው ፈርሎፔስ የወልቨርሃምፕተን የዓመቱ የመጀመሪያ ፈራሚ ሆኖ ነው የፈረመው። በመጨረሻም ወደ የዓመቱ ምርጥ ተጫዋች ማንነት እናልፋለን። ፕሮፌሽናል እግር ኳስ ተጫዋቾች ማህበር የእንግሊዝ ፕሪሚየር ሊግ የውድድር ዘመኑ ምርጥ ተጫዋች የመጨረሻ ስድስት ተጫዋቾችን ዝርዝር ይፋ አድርጓል። በሊጉ 5 አስራ አምስተኛ ደረጃን በመጨረስ አስከፊ ውድድር ዓመትን ያሳለፈው የማንቸስተር ዩናይትዱ አማካይ ብሩኖ ፈርናንዴስ ከዕጩዎቹ ዝርዝር ውስጥ ተካቷል። ብሩኖ ለቀይ ሰይጣኖቹ ስምንት ግቦችን ሲያስቆጥር አስር ለጊዜ የሚሆኑ ኳሶችን አቀብሏል። የፕሪሚየር ሊጉ አሸናፊ ሊቨርፑል ሙሐመድ ሳልሃን እና አሌክሳንድር አሌክሳንደር ማካሊስተርን ከስድስቱ ዕጩዎች መካከል አካቷል። ሀያ ሰባት ግቦችን በአርበሎ ጨዋታዎች ያስቆጠረው የኒውካስል ዩናይትዱ የፊት መስመር ተጫዋች አሌክሳንደር አይዛክም በእጩዎች ውስጥ ተካቷል። በተመሳሳይ የአርሰናሉ ደክላን ራይስ እና የቼልሲ ኮል ፓልመር የመጨረሻ እጩዎች ውስጥ መካተታቸውን የዘገበው ቢቢሲ የፕሮፌሽናል እግር ኳስ ተጫዋቾች ማህበር የውድድር ዘመኑ ምርጥ ተጫዋች ሽልማት በቀጣይ ናሲዮሪፋ እንደሚሆን አስነብቧል። አሁን ደግሞ ወደ ቶተንሃም መረጃችን እናልፋለን። የሰሜን ለንደኑ ክለብ ቶተንሃም የበርነማውዙን የፊት መስመር ተጫዋች አንቶኒ ሴሜኔዮን ለማስፈረም መጠየቁ ተዘግቧል። ቶተንሃም ተጫዋቹን ለማስፈረም እስካሁን ይፋው የዝውውር ጥያቄ ባያቀርብም በርነማውዝ ግን ከፍተኛ ገንዘብ ከተጫዋቹ እንደሚፈልግ ተነግሯል። በርነማውዝ ማውዝ የ25 ዓመቱን የፊት መስመር ተጫዋች አንቶኒ ሴሜኔዮን ለመልቀቅ 65 ሚሊዮን ፓውንድ ዋጋ እንደሚፈልግ ነው የተገለጸው። ተጫዋቹ ከቶተናም በተጨማሪ በማንቸስተር ዩናይትድ እየተፈለገ እንደሚገኝ ተዘግቧል። አንቶይን ሴሜኒዮ በተጠናቀቀ የውድድር ዓመት በሁሉም ውድድሮች ባደረጋቸው 42 ጨዋታዎች 13 ግቦችን ማስቆጠሩ ይታወቃል። ውድ የእግር ኳስ ተመልካቾች፣ ፉትቦል ማዕድ በአጫጭር የእግር ኳስ የዝውውር መረጃዎች እና በወቅታዊ የእግር ኳስ ኳሳዊ ጉዳዩ ወደ እናንተ የደረሰበት ጥንቅር ይህ ይመስል። ከሌሎች እግር ኳስ ነክ ጉዳዮች ጋብራችሁ እንድትቆዩ እየጋበዝን ለአሁን ሰላም።